47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በስዊዝ ቦይ ሳንከፍል ማለፍ አለብን ሲሉ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መርከቦች በስዊዝ እና ፓናማ ቦይ ያለምንም ክፍያ ማለፍ አለባቸው አሉ። በሁለቱ ቁልፍ የዓለማችን አቋራጭ ውኃ ላይ መተላለፊያ የአሜሪካ ወታደራዊና የንግድ መርከቦች ሳይከፍሉ መግባትና መውጣት ይኖርባቸዋል በሚል በትሩዝ ማህበራዊ ትስስር ገጻቸው ላይ አሳርፈዋል። ፕሬዝዳንቱ እነዚህ ቦይ ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስተር ማርክ ሩቢዮን ይህን ጉዳይ አሁኑ እንዲከታተሉ ጠይቄያቸዋለሁ ብለዋል። በዚህ ባሻገርም ግብፅ ልክ እንደ ፓናማ ከአሜሪካ ጋር እሰጥ አገባ ውስጥ ልትገባ የምትችልበት አሉታዊ አጋጣሚ ሊፈጠር የሚችል መረጃ ተጋርቷል። ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ አንስቶ ፓናማና ግሪንላንድ እጠቀልላለሁ በሚል በተደጋጋሚ ሲዝቱ ቆይተዋል። አሁን ላይ ደግሞ የግብፁ ስዊዝ ቦይ ማማተር መጀመራቸው የካይሮን ፖለቲከኞችን እንቅልፍ የሚነሳቸው ጉዳይ እንደሆነ ይጠበቃል። በመካከለኛው ምስራቅ የአሜሪካ ቁልፍ አጋር ለሆነችው ግብፅ የትራምፕ ሀሳብ ዱብዳ ሆኖባታል ተብሏል። ከ1970 አንስቶ በየአመቱ ረብጣ ቢሊዮን ዶላር ከአሜሪካ የምታገኘው ግብፅ በስዊዝ በኩል ትራምፕን መትተው መጥተውባታል። ግብፅ ከአመት እስከ 9 ቢሊዮን ዶላር ገንዘብ መርከቦች ሲተላለፍ ክያ በማስፈጸም ለሌሎች ምክንያት ስዊዝ ቦይ ገቢ የምትሰበስብበት ይታወቃል። የትራምፕ ውጥን እውን ከሆነ ካይሮና ዋሽንግተን እጣፈንታቸው ልክ እንደ ደንማርክና ፓናማ ውጥረት ይሆናል ተብሎ ይጠበቃል። የሁለት ዓመቷ አሜሪካዊት ያለምንም ምክንያት ከቤተሰቦቿ ጋር ተጠርዛ ወደ ሆንዱራስ ሳትላክ እንዳርቀራ ተገለጸ። የአሜሪካ ዜግነት ያላት የሁለት ዓመት ህፃናት ከእናቷ ከ11 ዓመት እህቷ ጋር ያለምንም ትርጉም ያለው ህግ ሂደት ወደ ሆንድ ራስ ተጠርዛ ተልካ ሊሆን እንደሚችል ፌዴራል ዳኛው ተናግረዋል። ይህ የተሰማው የፕሬዝዳንት ትራምፕ አስተዳደር ህገወጥ ያሏቸው ስደተኞች ወደ ሀገራቸው ማባረሩን አጠናክሮ ከቀጠለው ነው። ዳኛው ቴሪ ዳዊተር እንዳሉት ከሆነ ሲኤምኤል ባል መለያ የምትጠራው ህፃናት ያለምንም ትርጉም ያለው ህግ ሂደት ተጠርዛ ተልካ ሊሆን እንደሚችል ከፍተኛ ጥርጣሬ እንዳላቸው ተናግረዋል። በሉዚያና የተወለደችው ህፃኗና የቤተሰብ አባላቿ አምስት ቀናት በፊት በኒው ኦርላይንስ የኢሚግሬሽን ቢሮ ላይ እንደተያዙ ሰነዶች ጠቁሟል። የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ በበኩላቸው እናትየዋ ወደ ሆንዱራስ ስትላክ ልጆቿን ይዛ መሄድ እንደፈለገች ተናግራለች። የፍርድ ቤቱ ሰነድ እንደሚያመለክተው ዳኛ ከህፃናቷ እናት ጋር በስልክ ለመነጋገር ማመ ት ፈልገው በጠየቁበት ወቅት እናት ልጅ ወደ ሆንዱራስ በመላካቸው በማነጋገር እንደማይችሉ በመንግስት ጠበቃ ተነግሯቸዋል። የህፃኗ እናትና አባት የኢሚግሬሽን ሁኔታ ግልጽ አይደለም። የሁለት ዓመት ህፃናት ግን አሜሪካ ዜግነት ናት ብለዋል። በመሆኑም የአሜሪካ ዜጋን ጠርዞ መላክ፣ ለማባረር ማሰብ እና በሀገር እንዲወጣ ማዘዝ ህገወጥ ወጥ እንደሆኑ በህገ መንግስቱ የሚጻረር ነው ብለውታል ዳኛው ዳኛው ጨምረውም ያለምንም ምክንያት መንግስት ከሀገሪቱ ዜጋ ሳያባረር እንዳልቀረ ያለውን ጥርጣሬ ለማጥራት አውሮፓውያኑ ግንቦት 19 ቀጠሮ መስጠቱ ተነግሯል።

የቢቢሲ አጋር ለሆነው ሲቢኤስ ኒውስ የተላከው መግለጫ ላይ የአገሪቱ ውስጥ ደህንነት ረዳት ዋና ጸሐፊ ትሪሲን ማክሊንግን እንዳሉት ከሆነ ሕፃናት የተወሰደችው ቤተሰቦቿ ውሳኔ ነው ብለዋል። ወላጆች ለልጆቻቸው ጋር መጠረዝም መምጣታቸው የተለመደ ነው ብለዋል። በዚህ ሳምንት መጀመሪያ ላይ የህፃኑ አባት ህጋዊ የማሳደግ ስልጣን በጊዜያዊነት ለማስተላለፍ ማመልከቻ አስገብቶ ነበር። ይህም በግዛቲቱ ህግ መሰረት የአሜሪካ ዜግነት ያላት ሚስት እህት ልጆቿን ማሳደግ መብት የሚሰጥ ነው። ሆኖም የኢሚግሬሽን እና ጉምሩክ መስሪያ ቤት ወኪል አባትየው ልጅቱን ሊያመጣላት እንደሚችሉ ነገር ግን እርሱ ሊታሰር እንደሚችል ከመግለጽ ጥያቄ እንደማይቀበል ለቤተሰቡ ጠበቃ አሳውቋል። በሌላም ተመሳሳይ ጉዳይ ባለቤቷ የአሜሪካ ዜግነት ያለው ኩባዊት የአንድ ዓመት ልጇን ከኢሚግሬሽን ቀጠሮ ወቅት ታስረው ከሁለት ቀናት በኋላ ወደ ኩባ እንዲመለሱ መደረጋቸውን መገናኛ ብዙኃን ዘግቧል። ሂደይ ሳንቺዝ የተባለች በሚጥል በሽታ የምትሰቃየው እናት ልጇን ጡት እያጠባች እንደነበር ጠበቃዋ ገልጸዋል። ጠበቃ ጨምረው ሂዳይ ላይ ወንጀለኛ እንዳልሆነችና ከሰብአዊ ጋር በተያዘ አሜሪካ መቆየት እንደነበረባት ተናግረዋል ፕሬዚዳንት ዶናልድ ትራምፕ ጥር ወር መጀመሪያ ላይ ወደ መንበረ ስልጣን ከመጡ በኋላ በሺ የሚቆጠሩ ሰነድ አልባ ስደተኞችን አስረዋል ትራምፕ ባላቸው ጥብቅ የስደተኞች ፖሊስ በርካታ ህግ መሰናክሎች አጋጥመዋል ከዚህ ቀደም መንግስት የኤልሳልቫዶር ዜግነት ያለው ኬሊማን አብሪጎ ጋርሺያን በስህተት ማባረሩን አምነዋል ሆኖም ግለሰቡ ኤምሲ 13 የወንበዴ ቡድን አባል በመሆኑ ወደ አሜሪካ የማይመለስ ሲሆን የአብሪጎ ጠበቃና ቤተሰቦቿ ግን የቀረበው ክስ ውድቅ አርገውታል። አብሪጎ በምንም አይነት ወንጀል ተከሶ አያውቅም። ጠቅላይ ፍርድ ቤቱን መንግስት አብሪጎን የሚመለስበት ሁኔታ እንዳመቻች የወሰነ ቢሆንም ትራምፕ አስተዳደር ግን አብሪጎን ከዚህ በኋላ በፍጹም አሜሪካ አይኖርም ብለዋል። ትራምፕ በቫቲካን ከዘለንስኪ ጋር ከተወያዩ በኋላ ፑቲን በሰላም ያላቸውን ፍላጎት ጥርጣሬ እንዳላቸው ገለጹ። ዶናልድ ትራምፕ በዩክሬን አቻቸው ቮሎድሚር ዘለንስኪ ፓፕ ፍራንስ ቀብር ላይ አግኝተው ካነጋገሩ በኋላ የሩሲያው ፕሬምየር ፑቲን ጦርነት ለማቆም ያላቸውን ፍላጎት ጥርጣሬ እንደገባቸው ገልጸዋል። ትራምፕ በሮማን ለቀው ከሄዱ በኋላ በማህበራዊ ገጻቸው ላይ ፑቲን ሰላማዊ ዜጎች የሚኖሩበት አካባቢ ሚሳይል የሚተኩሱባቸው አንዳች ምክንያት የለም ያሉ ሲሆን፣ እያታለለ ሳይሆን አይቀርም ብለዋል የሮማን ጳጳስ ቀምር ከመፈጸሙ በፊት የተናገሩት ዶናልድ ትራምፕ ዘለንስኪ በቅዱስ ጴጥሮስ ቤተክርስቲያን ውስጥ ጥልቅ ውይይት ሲያደርጉት ተስተውለዋል። ዋይት ሀውስ ሁለቱ መሪዎች ያደረጉት የ15 ደቂቃ ውይይት በጣም ውጤታማ ነው ሲል ገልጾታል። የዩክሬኑ ፕሬዝዳንት በበኩላቸው ታሪካዊ የመባል አቅም ያለው ያሉ ውይይታቸውን አንቆላባብሰዋል። ሁለቱ መሪዎች በዋይት ሀውስ የነበራቸው ውይይት ባለመግባባት ከቋጭ በኋላ ለመጀመሪያ ጊዜ ፊት ለፊት የተገናኙት። ቱሩዝ ማህበራዊ ሚዲያ ላይ ገጻቸው ላይ የሩሲያ ዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልጉ ይሆን ብዬ እንዳስብ አድርጎኛል። እያታለለች ሳይሆን አይቀርም። ስለዚህ የተለየ ሁኔታ ማስተናገድ አለበት። በባንክ ወይም በሁለተኛ ደረጃ ማዕቀብ በጣም ብዙ ሰው እየሞተ ነው ብለዋል። አርብ ዕለት የአሜሪካ ልዑክ ስቲቪን ዊትኮቭ ከሩሲያ ፕሬዚዳንት መወያታቸውን ተከትሎ ትራምፕ ሩሲያና ዩክሬን ስምነት ላይ መድረስ በጣም ተቃርበዋል ብለው ነበር። ቅዳሜ ዕለት ክሪምሊን በበኩሉ ፑቲን ለአሜሪካ ልዑክ ዊትኮቭ ሩሲያን ከዩክሬን ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን ማረጋገጣቸውን ገልጸዋል። ትራምፕና ዘለንስኪ ዘለንስኪ በዋይት ሐውስ ከተገናኙ ተው ፍሬ አልባ ውይይት ካደረጉ በኋላ ለመጀመሪያ ጊዜ በሮም ፊት ለፊት ተገናኙት። የአሜሪካ ፕሬዝዳንት ለዩክሬናቻቸው ሩሲያን ለማሸነፍ ምንም የቀረ አማራጭ የለም ብለዋቸው ነበር። በዚያው ሳምንትም ያንኑን ተመሳሳይ መልእክት የደገሙ ፕሬዝዳንት ትራምፕ የዩክሬን መሪ የቀረበው አማራጭ የለም ነበር ብለዋል። ከዚህ ቀደም ዶናልድ ትራምፕ በተደጋጋሚም የዩክሬን ጦርነት በመጀመር ለሰላም ስምነት እንቅፋት አድርገዋ ሲከሷ ተስተውሎ ነበር። ቅዳሜ ዕለት የሁለቱም ሀገራት መሪዎች በሮም ያደረጉ ውይይት በተመለከተ ዋይት ሀውስ ድምጻት የያዘ መልእክት ሲያስተላለፍ ዘለንስኪ በበኩላቸው በጋራ ውጤት ማምጣት ከቻል ታሪካዊ ሊባል የሚችል በጣም ትምህርታዊ የሆነ ውይይት ነው ብለውታል። ሁለቱም መሪዎች ፊት ለፊት ተቀምጠው በጥልቀት ሲወያዩ የሚያሳይ ምስልም ይፋ ሆኗል። የዩክሬን ውጭ ጉዳይ ሚኒስተር አድሪ ሲባሃል በኤክስ ገጻቸው ላይ ምስሉን እያጋሩ ሲሆን ይህ ታሪካዊ ውይይት በመግለጽ ምንም አይነት ቃል አያስፈልገውም፣ ሁለቱም መሪዎች በቅዱስ ጴጥሮስ ቤተ ክርስቲያን ለሰላም እየሰሩ ነው ብለዋል። ትራምፕ በዩክሬን አቻቸው ጋር በሮም ፊት ለፊት ከተወያዩ በኋላ ያንጸባረቁ የተሸነቁት አቋም ከዚህ በፊት ዘለንስኪ በጠንካራ ቃላት ሲሸነቁጡና ስለ ፑቲን ደግሞ አዎንታዊ አስተያየት ሲሰጡ የነበረው በተቃራኒ የቆመ ነው። ዘለንስኪ በቴሌግራም ገጻቸው ላይ ጥሩ ውይይት ነበር፣ አንድ ለአንድ የተደረገ ጥሩ ውይይት ነበር። ብዙ ነገር ተጋርተናል። የተነጋገርንባቸው ነገሮች በሙሉ ውጤታማ ይሆናሉ ብለን ተስፋ እናደርጋለን ብለዋል። አክለው ውይይታቸው ያተኮረው የህዝባችን ህይወት መታደግ፣ ምንም ቅድመ ሁኔታ የሌለው ሙሉ ተኩስ አቁምስና ተደጋጋሚ የሚከሰት ጦርነት የሚከላከል አስተማማኝና ዘላቂ ሰላም እንደነበር ይገልጻሉ። ዘለንስኪ አክለው በጋራ ድሎቻችን ማስመዝገብ ከቻል ታሪካዊ ሊባል የሚችል ትምህርታዊ ውይይት ነበር ያካሄድ ነው ፕሬዚዳንት ዶናልድ ትራምፕ አመሰግናለሁ ብለዋል። መሪዎች ከተወያዩ በኋላ ከቅዱስ ጴጥሮ ጴጥሮስ አደባባይ ውጭ ከሌሎች የዓለም መሪዎች ጋር ተገናኝተዋል። ትራምፕ ሞስኮና ኬቪን የተኩስ አቁም ላይ እንዲደርሱ የሰላም ስምነት እንዲያደርጉ ጫና ሲያደርጉ እንደነበር የቅርብ ትውስታ ነው። ዶናልድ ትራምፕ ከዚህ በፊት የሁለቱ ሀገራት መሪዎች በቅርቡ የሰላም ስምነት ላይ የማይደርሱ ከሆነ አስተዳደራቸው ራሱ ከጉዳዩ ላይ እንደሚያረቀው አስጠንቅቀው ነበር።